ምዕራፍ 13 የአብርሃምና ሎጥ መለያየት። አብርሃምም ከግብፅ ወጣ፣ እርሱና ሚስቱ፣ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጸገ። ከአዜብ ባደረገው በጉዞም ወደ ቤቴል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ስፍራውም አስቀድሞ መሠዊያ የሠራበት ነው። በዚያ አብርሃም የእግዚአብሔርን ስም ጠራ። ከአብራም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ፣ ድንኳኖችም ነበሩት። በአንድነት የሚቀመጡ ዘንድ ምድር አልበቃቸውም ንብረታቸውም ብዙ ነበርና፣ ስለዚህም በአንድነት ይቀመጡ ዘንድ ምድር አልበቃቻቸውም በአብርሃምና በሎጥ መንጎች ጠባቆች መካከል ጠብ ሆነ። በዚያ ዘመን ከነአናውያንና ፌሪዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው እኛ ወንድማማች ነንና በእኔና በአንተ በረኞቼና በረኞች መካከል ጠብ አይሁን። እነሆ ምድር ሁሉ በፊትህ አይደለችምን? ለእኔ ትለይ ዘንድ እለምንሃለሁ። አንተ ወደ ግራው ብትሄድ እኔ ወደ ቀኝ እሄዳለሁ፣ አንተም ወደ ቀኙ ብትሄድ እኔ ወደ ግራ እሄዳለሁ። ሎጥም ዐይኖቹን አነሣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ጐሞራን ከማጥፋቱ አስቀድሞ እስከ ሴጎር ድረስ እንደ እግዚአብሔር ገነትና እንደ ግብፅ ምድር እንደ ነበረ አየ። ሎጥም ለራሱ በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምሥራቅ ተጓዘ። አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከናን ምድር ተቀመጠ። ሎጥም በጎረቤት ሕዝቦች ከተማ ተቀመጠ፤ ድንኳኑንም በሶዶም ተከለ። የሶዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው ዐይንህን አንሣና አንተ ካለህበት ስፍራ ወደ ምስዕና ወደ አዜብ፣ ወደ ምሥራቅና ወደ ምዕራብይ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጥሃለሁና ዘርህንም እንደ ባሕር አሸዋ አደርጋለሁ። የባሕር አሸዋን ይቈጥሩት ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቈጠራል። ተነሣ፣ በምድር በርዝመቷና በስፋቷም ዙር። እርሷን ለአንተና ለዘርህ ለዘላለም እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው የመምሬ ዛፍ ተቀመጠ። በዚያ ለእግዚአብሔር መሠዊያን ሠራ።